የጌታቸው ረዳና የደብረ ጽዮን የአንገት ለአንገት ትንቅንቅ አቶ ጌታቸው ረዳ በአደባባይ ስለ ትግራይ እየተናገሯቸው ያሉ ንግግሮች ከባባድ ቁጣዎች እንዲሰነዘሩባቸው ያደረጉ ይገኛሉ ጌታቸው ያጋለጡት ሚስጥራዊ መረጃ እነዚኞቹ አመራሮች ጋር ቁጣን አስነስተዋል ባለስልጣናቱ ፍጥጫቸው ተባብሶ ቀጥለዋል ጌታቸው መፋለማቸውን ቀጥለዋል ዶክተር ደብረ ጽዮንና አቶ ጌታቸው ረዳ ለይቶላቸዋል ህወሓት የጌታቸው የአደባ አደባባይ ክስና ወቀሳ በእጅጉ አንገብግቦታል። መረጃውን በዝርዝር እንመለከታለን። ከጠቅላይ ሚኒስትሩ የትችት ንግግር በኋላ የከንቲባዋ ለአዲስ አበባ ህዝብ ለምን ይህን መልዕክት ማስተላለፍ አስፈለገ የሚለውን በዝርዝር እንመለከታለን። ትራምፕ በ2028 በሚደረገው ምርጫ እንደማይወዳደሩ የገለጹበት ዋነኛ ምክንያት ምንድን ነው? እኚህንና ሌሎች መረጃዎችን በዝርዝር ሳታችን በስፋት የምናስደምጣችሆናሉ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 ወደ አስቀድምንላችሁ ጉዳያችን ስናመራ ህወሓት የፖለቲካ ማጭበርበር ይቁም ሲል ለአቶ ጌታቸው ረዳ ምላሽ ሰጥን። አቶ ጌታቸው ረዳ ከትላንት በስቲያ በወልቃይት ጠገዴ ሰቲት ሑመራ ዞን ተገኝተው ህዝባዊ ውይይት ማድረጋቸው ይታወቃል። ባደረጉት ንግግርም በተፈናቃይ ስም የሚነግዱ ፖለቲከኞች አሉ የሚል ቃል መናገራቸው ህወሓትን በእጅጉ አስቆጥቷል። በምርጫ ቦርድ የተሰረዘው ህወሓት ባወጣው መግለጫ የትግራይን ህዝብ ሞትና ስቃይ ኪሳራ ፖለቲካዊ ማጭበርበር ይቁም ምነት ተግባራዊ ይሁን ብሏል። የፕሪቶሪያው ስምምነት ከተፈረመ ሶስተኛ አመቱ እየተቃረበ መሆኑን የጠቀሰው መግለጫው ጨምሮም አሁንም በህዝባችን ሞትና ስቃይ ላይ ፖለቲካዊ ሴራው ቀጥሏል ሲልም አስታውቋል። የኢትዮጵያ መንግስት በምዕራብ ትግራይ ታጣቂዎችን ማሰማራቱን የጠቀሰው ህወሓት ይሁንና በስብሰባ መድረኮቹ ላይ ግን የትግራይ ህዝብ ለማነሳሳት የተፈናቀሉ ሰዎችን ለመመለስ የሚደረገውን ጥረት እየተሳካ መሆኑን እንደሚናገርም አስረድቷል። መግለጫው ሲቀጥልም ለዚህ የማሳሳቻ ስትራቴጂ ከሃዲው ቡድን የመንግስት ተላላኪ በመሆን እያገለገለ ነው፣ በማለትም አቶ ጌታቸው ረዳል ወንጅሏል። ጨምሮም ይህ ከሃዲና ጨካኝ ቡድን በትግራይ ሉዓላዊነትና ህልውና ላይ የተነሱ የዘር ማጥፋት ወንጀሎች መሳሪያ መሆኑን ቀጥሎበታል፣ በማለትም አስታውቋል። ህወት የፕሪቶሪያው ስምምነት ተግባራዊ መሆን እንደሚገባው ጠቅሶ ሲቀጥልም የኢትዮጵያ መንግስት ቤት ሰብሮ የገቡ ወራሪዎችና ሰፋሪዎችን ከትግራይ መሬት ውስጥ የማስወጣት ግዴታውን መወጣት አለበት ሲልም አስታውቋል። ይህ እንዲህ እንዳለም አቶ ጌታቸው ረዳ ከት ትላንት በስቲያ ባደረጉት ንግግርም ከወንድሞቻችን ጋር መኖር የሚያስችለንን ስራ መስራት አለብን በተፈናቃይ ስም የሚነግዱ ፖለቲከኞች አሉ የአማራና የትግራይ የህዝብ ለህዝብ መድረኮች ይበልጥ በማጠናከር የነበረውን የህዝቦችን አንድነት መመለስ ይገባል ፖለቲከኞች በሚፈጥሩት ችግር የተነሳ ህዝቡ ችግር ውስጥ መግባት የለበትም በማለትም መናገራቸው የሚታወስ ነው ታዲያ በዚህም ነው ህወሀት በእጅጉ ተቆጥቶ መግለጫም ያወጣው። የብልጽግና መንግስት ያወጣው ሪፖርትና የመንግስታቱ ድርጅት ያቀረበው ሪፖርት ለየቅል ሆኖ በእጅጉ እያነጋገረ ይገኛል። የብልጽግና ፓርቲ አመራሮች ባለፉት ቀናት ባደረጉት ስብሰባ በግብርና፣ በውጭ ንግድ፣ በተለይም ኢኮኖሚን በማዘመን የተሳካና ከፍ ያለ ውጤት አስመዝግበናል ብለዋል። የፓርቲው ስኬት ተብሎ ከቀረበ ውስጥም በአገሪቱ የተረጂዎች ቁጥር ከ27 ሚሊዮን ወደ 3 ሚሊዮን ዝቅ ማድረግ መቻሉ ነው። የመንግስታቱ ድርጅት የቅርብ ሪፖርት በበኩሉ በአገሪቱ 22 ሚሊዮን ተረጂዎች እንዳሉም ይናገራል ተናግረዋል። ገዢው ብልጽግና ፓርቲ ባለፉት አመታት በሀገሪቱ የምግብ እርዳታ ተጎጂዎች ቁጥር በከፍተኛ ደረጃ መቀነሱን አስታውቋል። ፓርቲው ይህን ያለው የሀገሪቱ አጠቃላይ ሁኔታን አስመልክቶ ያደረገውን ግምገማና ያሳለፋቸውን ውሳኔዎች አስመልክቶ የፓርቲው ምክትል ፕሬዝደንት አደም ፋራ በሰጡት ማብራሪያ ላይ ነው። በ2013 ዓ ም በሀገሪቱ የዕለት ደራሽ የምግብ እርዳታ ተረጂ የነበሩ ሰዎችም 28 ሚሊዮን እንደነበሩ የጠቀሰው አደም በአሁኑ ወቅትም የምግብ እርዳታ ፈላጊዎች ቁጥር ወደ ሶስት ሚሊዮን ገደማ ወርዷል ሲሉም አስታውቀዋል። መንግስት ሰብአዊ ድጋፎችን በራሱ አቅም ለማቅረብ ጠንካራ ስራ እንደሚሰራ በዚህ ማብራሪያ ላይም ገልጿል። መንግስት ባለፉት አምስት ዓመታት የምግብ እርዳታ ፈላጊው ህዝብ በ86 በመቶ እንደቀነሰ ካሁን ቀደምም ገልጦም ነበር። የብልጽግና ፓርቲ ምክትል ፕሬዝደንት አደም ፋራ ይህን ይበሉ እንጂ የዓለም የምግብ ፕሮግራም ከጥቂት ወራት በፊት ባወጣው መረጃ ግን አስር ሚሊዮን ህዝብ ለራብና ለተመጣጠነ ምግብ እጥረት እንደተጋለጠ ከዚህ ውስጥም ሶስት ሚሊዮኑ በግጭትና በአየር ንብረት ለውጥ የተፈናቀሉ መሆናቸውን ገልጦ እንደነበርም አይዘነጋም። በመላ አገሪቱ አራት ነጥብ አራት ሚሊዮን ነፍሰ ጡሮችና ጡጣጥቤ እናቶች የተመጣጠነ ምግብ ድጋፍ የሚፈልጉ መሆናቸውን ጭምር የጠቀሰው ድርጅቱ፣ ሆኖም በገንዘብ እጥረት ሳቢያ በአገሪቱ የምግብ እርዳታ ድጋፉን ሲያቀርብ የቆየው በዋናነት ለተፈናቃዮችና ከፍተኛ የምግብ እጥረት ለገጠማቸው ሰዎች ብቻ እንደሆነም ገልጿል። እናም ሁለቱ ሪፖርቶች የተጣረሱ መሆናቸው በርካቶችን እያነጋገሩም ይገኛሉ። ከመንግስት በኩል ስህተት እንዳለም በስፋት እየተነገረም ይገኛል። የኮሪደር ልማቱ በብዙ መንገድ የማይጠቅም ፕሮጀክት እንደሆነ ቢነገረውም እሱን ችላ ብሎ ተባባሪ በመሆኑ ከንቲባ አዳነች አቤቤ ለአዲስ አበባ ሕዝብ ምስጋናቸውን ቸረዋል። ይህ የከንቲባ ምስጋና የተሰማው ጠቅላይ ሚኒስትር አብይ አህመድ የኮሪደር ልማቱን ለማጣጣል ይሞክራሉ ያላቸውን ሀገራትም ከተቿቸው ከሶስት ሳምንታት በኋላ ነው። ከንቲባ አዳነች አቤቤ በሁለተኛ ምዕራፍ ተጀምረው በተጠናቀቁ የኮሪደር ልማት ስራዎች ላይ ከፍተኛ አስተዋጽኦ ያደረጉ አካላትን ባመሰገኑበትም ወቅት የከተማችን ነዋሪዎች ምንም እንኳን ጥቅሞ ለእነርሱ ቢሆንም በብዙ መንገድ የማይጠቅም ፕሮጀክት እንደሆነ ሲነገራቸው፣ የተዛባ መረጃ ሲደርሳቸው እሱን ጆሮ ዳባ ልበስ ብለው አልፈውታልም ብለዋል። አክለውም ከቦታ ቦታ ሲዘዋወሩ የተሰጣቸውን ቦታም ተቀብለው ለእኛም ነው ጥቅሙ በማለት እጅግ ተባባሪ መሆናቸውንም ተናግረዋል። ከመተባበር ባለፈ በማበረታታት ምግብ በማቀበል ቡና በማፍላት ተሳትፎ እንዳደረጉም የገለጹት አዳነች ለአዲስ አበባ ከተማ ነዋሪዎች እናጨብጭብላቸው በማለትም ምስጋናቸውን ቸረዋል። የኮሪደር ልማቱ ላይ የተዛቡ መረጃዎች የቀረቡ መሆኑን በመጥቀስም አስተያየት ሲሰጡ ከንቲባ የመጀመሪያ አይደለም። ጠቅላይ ሚኒስትር አብይ አህመድ መስከረም 22 ቀን 2018 ዓ.ም ምረት በሶማሊያ ክልል ጅግጅጋ ከተማ ላይ ሆነው ባስተላለፉት መልእክትም የኮሪደር ልማት ስራን አይተው ሊያጣጥሉ የሚሞክሩ ሀገራትና ቡድኖች መኖራቸውን ጠቁመው የራሳችሁን ስራ ስሩ፣ ይህን ለእኛ ተውልን ሲሉ መናገራቸው ይታወሳል። አብይ በወቅቱ በተላለፈ ንግግራቸው የኮሪደር ልማቱን በደስታ የማያዩት ለኢትዮጵያ ለአፍሪካ የጨቀየው ያላማረው ነገር በቂ ነው ብለው ስለሚያስቡ ነው ብለውም ነበር። ጠቅላይ ሚኒስተሩ ይህንን ምላሽ የሰጡት የአሜሪካው የውጭ ጉዳይ ሚኒስተር የኢትዮጵያ የኢንቨስትመንት አመቺነት በዳሰሰበትም ሪፖርት የኮሪደር ልማቱ ከመብቶች ጥሰት ጋር ከመብቶች ጥበቃ አንጻር ስጋት መጫሩን ከገለጸ ከጥቂት ቀናት በኋላ እንደነበር የሚታወስ ነው። ትራምፕ በ2028 በሚደረገው ምርጫ ለምክትል ፕሬዝደንትነት እንደማይወዳደሩ ገልጸዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ደጋፊዎቻቸው ለተጨማሪ አንድ ዙር በስልጣን ላይ እንዲቆዩ ቢፈልጉም እርሳቸው ግን ሀሳቡን ውድቅ አድርገውታል። በአሜሪካ ህገ መንግስት መሰረት ማንም ሰው ለሶስተኛ ጊዜ በፕሬዝደንትነት መመረጥ አይችልም። በጉዳዩ ዙሪያ ምላሽ የሰጡት ፕሬዝደንቱ ይህንን ለማድረግ ፍቃድ አለኝ፣ ነገር ግን አላደርገውም። ሰዎችም ደስ የሚላቸው አይመስለኝም። ትክክልም አይደለም ሲሉ መልሰዋል። ለሶስተኛ ዙር ስልጣን ሊወዳደሩ የሚችሉበት እድል አለ ወይ ተብለው የተጠየቁት ፕሬዝደንቱ ባደርገው ደስ ይለኛል፣ ያለኝ ቁጥራዊ መረጃዎችም በጣም ምጥን ናቸው ብለዋል። ምክትል ፕሬዝደንት ጂዴቫንስ እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለስልጣን መወዳደር የሚችሉት የተሻሉ ሰዎች ናቸው ሲሉም ተናግረዋል። ሁለቱ የሆነ ቡድን መፍጠር ቢችሉ የሚያስቆማቸው ያለ አይመስለኝም ይህንን በደንብ የማምንበት ጉዳይ ነው ሲሉ ምላሻቸውን ሰጥተዋል። ወደ ተመልካቾቻችን ለእንስሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ ነው።